ጤና ስልም ተመልካቾቻችን፣ ዜና በምልክት ቋንቋ ካቀርባሉ። በአማራ ክልል ያሉ ጸጋዎችን ወደ ሀብት በመቀየር ረገድ በግብርናው ዘርፍ የሚታዩ ተሳዎችን ለማሳት በእቅድና በቅንጀት መስራት እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የአማራ ክልል የ10 ዓመት የግብርና ትራንስፎርሜሽን መነሻ እቅድ ዙሪያ የባለድርሻ አካላት የውይይት መድረክ በባህር ዳር ከተማ ተካሂዷል። የአማራ ክልል የአስር ዓመት የግብርና ትራንስፎርሜሽን መነሻ እቅድ ዙሪያ የተለያዩ ባለድርሻ አካላትና ምሁራንን በማሳተፍ የውይይት መድረክ ተካሂዷል። በመድረኩ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ከተረጅነት ለመላቀቅ የተለያዩ የልማት እቅዶችን በመንደፍ እየሰራች ትገኛለች ብለዋል። በዚህም ተስፋ ሰጪ ውጤቶች እየታዩ መሆናቸውን ገልጸዋል። ከዚህ አንጻር ሀገሪቱን ከተረጅነት ለማላቀቅ በግብርናው ዘርፍ አዳዲስ አሰራሮችን በማምጣት በተነሳሽነት ስሜት መስራት ይገባል ብለዋል አገር በሁለት ነገር እንደሚቆም ሁላችንም እናውቃለን በደምና በላብ በደም አገር ለማቆም ምንም ችግር የለብንም መስዋዕትነት መክፈል ለሀገራችን ስንል ለክብራችን ስንል ብለን እንነሳለን ነገር ግን ከድህነት ለመውጣት ካዋረደን ድህነት ከተረጅነት ከለማኝነት ለመውጣት ያለን ተነሳሽነት ግን መስዋዕትነት እንደ መክፈሉ አይደለም ደም መክፈልና ላብ መክፈል ትንሽ ይለያያል። ላብ ቀለል ይላል። ቀላሉን ነገር ረስተን ነው የቆየን። ስለዚህ ወደዚህ ተነሳሽነት መግባት ለክልላችን ሕዝብ ያስፈልጋል። ይሄ ደግሞ ለክልሉ ሕዝብ ብቻ አይደለም ለኢትዮጵያ ብልጽግና ወሳኝ ነው። እስካሁን በመጣንበት መንገድ ያየናቸው በጣም በርካታ ተስፋዎች አሉ። እነዚህን ተስፋዎች የሚያሰፋ ነገር እንዴት እንስራ ነው። ለአማራ ክልል ግብርና የህልውና ጉዳይ ነው። የአማራ ክልል የግብርና ትራንስፎርሜሽን እቅድም በተለይ ክልሉ ያሉትን ጸጋዎች ወደ ሀብት መቀየር የሚያስችል ነው ሲሉም ምክትል ጠቅላይ ሚኒስትሩ ገልጸዋል። በተለይ በግብርናው ዘርፍ ብዙ ሀብት ያለው ታታሪ አርሶ አደር ያለበት ትንሽ ምርጥ ዘር ላይ፣ ትንሽ ሜካናይዜሽን ላይ፣ ትንሽ የግብዓት አቅርቦት ላይ ከሰራን በጣም በአጭር ጊዜ ውስጥ ብዙ ነገር ውስጥ መግባት የሚችል ክልል ነው። ስለዚህ ክልሉ በግብርናው ዘርፍ ከሰራ ሌሎች ዘርፎችም ታቅደዋል። ሌሎችን የምንተው አይደለም። ብዙ ዘርፎች አሉ። ነገር ግን አንድ ብር ብትኖርህ ያችን አንድ ብር ለማባዛት የሚያስችል ስራ ላይ ማዋል ያስፈልጋል ሀብት መፍጠር ያስፈልጋል ማለት ነው። ያለህን ሀብት ማባዛት ያስፈልጋል። የግብርናውን ዘርፍ ለፍጆታ ብቻ ከማምረት በማላቀቅ ለስርዓተ ምግብ መሻሻል፣ ለወጪ ንግድ የሚውል ምርት ለማምረት በተወጠነው ውጥን መሰረት በክልሉ በዘርፉ መሻሻሎች ቢስተዋሉም የሚፈለገውን ግብ ከማሳካት አንጻር ቀሪ ስራዎች በመኖራቸው እቅዱ አስፈላጊ ይሆናል ያሉት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። ይህን እቅድ በማዘጋጀት በተለይም ደግሞ አማራ ክልል ከዚህ ቀደምም የነበሩ እና የተጠራቀሙ ችግሮች እና እነዚህ ችግሮች ደግሞ በአሁኑ ሰዓት የተገለጡበት የግጭት አዙሪት እና ኋላቀርና ኋላቀር አሳሰብ የወለደው ድህነት ለመሻገር የሚያስችል እቅድ ተዘጋጅቷል ማለት ነው። የግብርና ሚኒስትሩ ዶክተር ግርማ መንቴ በበኩላቸው የግብርና ትራንስፎርሜሽን እቅዱ ጸጋዎችን መሰረት ያደረገ አሰራር ለመዘርጋት የዘርፉ ማነቆችን በሚፈታ መልኩ መዘጋጀቱን ገልጸዋል። ግብርናን ከዚህ በኋላ ዝም ብለን በልምድ ስንመራቸው እንደነበረው ሁኔታዎች መምራት የለብንም። ስለዚህ ግብርናን ስናቅድ አማራ ክልል ላይ ያሉትን ጸጋዎች እና እምቅ አቅሞችን ለይቶ ያንም ባወቀ መንገድ ማቀድ ይጠበቅብናል። ይሄ ባኢትሰልፍ ዘ ኮምፓራቲቭ አድቫንቴጅ አማራ ክልል ብቻ ያለ የዚህ ለየት ያለ አቅም ብቻ የሆኑ ነገሮች ላይ ለይቶ ማቀድና መስራት ገበያ ውስጥ ተወዳዳሪ ያደርጋል፣ ዓለም ላይ ተወዳዳሪ ያደርጋል። የግብርና ትራንስፎርሜሽን እቅዱ የሜካናይዜሽን ዘዴን የማስፋፋትና ሌሎችም የክልሉን የምርት ምጣኔ ሊያሳድጉ የሚችሉ አሰራሮችን በውስጡ የያዘ ነው። አንድነታችን በማጠናከር ተጠቃሚነታችንን ማረጋገጥ ይኖርብናል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳንቻ አበቤ ገለጹ። ለአዲስ ዓለም አቀፍ ኮንቬንሽን ማዕከል በስኬት መጠናቀቅ የላቀ አስተዋጽኦ ላበረክቱ አካላት የእውቅናና ምስጋና መርሃ ግብር ተካሂዷል። የአዲስ አበባ ዚባ ጽሕፈት ቤት ለአዲስ ዓለም አቀፍ ኮንቬንሽን ማዕከል በስኬት መጠናቀቅ የላቀ አስተዋጽኦ ላበረክቱ አካላት ያዘጋጀው የእውቅናና ምስጋና መርሃ ግብር ተካሂደዋል። ማዕከሉ ስራዎችን በተናጠል ማከናወን ከባድ፣ በጋራ ሲከናወኑ ደግሞ ቀላል እንደሆኑ በተግባር ያሳየ ነው ሲሉ ከንቲባ አዳነች አቤቤ ገልጸዋል። በሀሳባችን በገንዘባችን ደግሞም በጉልበታችን ባለን ሙያ ሁሉ አስተዋጽኦ ስናደርግ ሁላችንም አብረን ከፍ እንላለን። ሀገራችን ከፍ ትላለች። በድምሩ ለየብቻችን ስንሮጥ አቀበቱ ከባድ ይሆናል። በጋራ ስንሆን ግን እናቀለዋለን። ይህ ኮንቬንሽን አንዱ ምስክር ነው። የማዕከሉ ግንባታ ወጪ 96 ነጥብ ሁለት በመቶ በከተማ አስተዳደሩ የተገነባ መሆኑን አውስተው ተጨማሪም የኢትዮጵያ አየር መንገድ የኢትዮጵያ ንግድ ባንክና ሌሎች ተቋማትም ድጋፍ ማድረጋቸውን ተናግረዋል። የከተማ አስተዳደሩ የተለያየ አማራጮችን አስቦ ኮንቬንሽኑ እዚህ ደረጃ እስከሚደርስ ድረስ ወደ ዘጠና ስድስት ነጥብ ሁለት እጁን ወጪ ሸፍኗል። ቢሆንም እንኳን በዚህ ሂደት ውስጥ ያገዙ ናሉ የመንግስት ልማት ድርጅቶችን በተለይ ፌዴራል መንግስት ልማት ድርጅት አየር መንገድ ንግድ ባንክ መድን ድርጅት ከልብ እናመሰግናቸዋለን። የአዲስ ዓለም አቀፍ ኮንቬንሽን ማዕከል አርባ ሄክታር መሬት ላይ ያረፈ መሆኑን የገለጹት ከንቲባዋ 21 የከተማዋ ነዋሪዎች፣ ሌሎች የአካባቢው አርሶ አደሮች ከእኛ ሀገር ይቀድማል ብለው ቦታቸውን ለቀውልናል ብለዋል። መኖራ ቤት የነበራቸው ፊልት ፊት ለፊት ላይ የተጀመሩ ህንፃዎች እንዲሁ ዙሪያውን በአጠቃላይ ወደ ሀያ አንድ የሚሆኑ የከተማችን ነዋሪዎችን አስነስተናል ከፍ ብለን ደግሞ በ 2 ሺ አስራ አራት ይህንን አካባቢ ለማሳመር በ ዘጠና ቀን እቅድ የተለያዩ የመስሪያ ቦታዎችን ወስደው ሲሰሩ የነበሩ አርሶ አደሮች እንዲሁም ሲያርሱም የነበሩ ከመንገዱ ዳር አካባቢ ነበሩ። እነሱ ሁሉ ስለተባበሩ ለዚህ ልማት ቅድሚያ ስለሰጡ የአገር ጥቅም የእኛም ጥቅም ነው ብለው ስላሰቡ ስላመኑ ከልብ እናመሰግናቸዋለን። አዲስ አበባን የአፍሪካ የስበት ማዕከል ማድረግ የሚያስችል ማዕከል እንዲገነባ አስተዋጽኦ ያደረጉ አካላት የላቀ ምስጋና ይገባቸዋልም ብለዋል። ኢትዮጵያውያን የሚያስተባብር አካል ካገኙ ምንም እንኳን ለራሳቸው ቢዝነስን አይተው አዋጭነቱን አጥንተው የረጅም ጊዜ ጥቅምን አስልተው የጀመሩት ስራ ቢኖርም ሀገር ይበልጣል የሚል አማራጭ ሲቀርብላቸው ቸሮች እንደገና መልካምና ቀና ልብ እንዳላቸው በዚህ ኮንቬንሽን ውስጥ ያገኘናቸው አስተዋጽኦች አሳይተውናል። ና ሁላችሁንም በዚህ ላመሰግናችሁ እወዳለሁኝ። አዲስ ዓለም አቀፍ ኮንቬንሽን ማዕከል ዓለም አቀፍ ደረጃውን የጠበቀ ማዕከል መስራት እንደምንችል አሳይተንበታል፣ ያሉት ከንቲባዋ ኢትዮጵያውያን የማዕከሉን አክሲዮን በመግዛት ለስኬታማነቱ አስተዋጽኦ እንዲያደርጉም ጥሪ አቅርበዋል። ከባህርበር አልባ ሀገራት መካከል አንዱ የሆነችው ማላዊ የሞዛምቢክ ውቅያኖች ዳቻ አልመታ እንድትጠቀም ከስምምነት መድረሷ ሌሎችም አገራት በምሳሌነት ይነሳል ኢትዮጵያም በዲፕሎማሲያዊ መንገድ የጀመረችውን የባህርበር ጥያቄ አጠናክራ እንደምትከተል የውጭ ጉዳይ ሚኒስቴር ከሰሞኑ መገለጹ ይታወሳል በደቡባዊ ምስራቅ አፍሪካ የምትገኘው ማላዊ የባህር በር አልባ ከሆኑ የአፍሪካ ሀገራት መካከል ተጠቃሽ ናት። ሀገሪቱ ገቢና ውጭ ምርቷን ለማሳለጥም የጎረቤቶቿ ጥገኛ ሆና ለዓመታት ዘልቃለች። ከባህር በር መራቋም ውስብስብ የገቢና ውጪ ሰንሰለትን ከመፍጠር አልፎ ኢኮኖሚያንም ሲፈትን ቆይቷል። ማላዊ ሁነኛ አማራጭ ባህር በር ለማግኘት ለዓመታት ስትታትር የቆየው ጥረቷ ፍሬ አፍርቶ የሞዛምቢክን የውቅያኖስ ዳርቻ ልምታ ለመጠቀም ከስምምነት ላይ ደርሳም ወደ እንቅስቃሴ ገብታል። ማላዊ የጎረቤት ሀገሯን የሞዛምቢክን በሰሜናዊ የሀገሪቷ ክፍል የሚገኝ የህንድ ውቅያኖስ ዳርቻ አልምታ እንድትጠቀም ከስምነት ላይ ደረሰችውም ባሳለፍነው ዓመት አመት ነሐሴ ወር ላይ ነው። የሀገራቱ መሪዎች የተፈራረሙት ስምነት የሞዛምቢክ ናካላ ወደብን የተወሰነ ክፍል ማላዊ በሊዝ አልምታ ለውጭና ገቢ ምርቷ እንድትጠቀም ነው። ይህ ስምነትም በኤሌክትሪክ መሠረተ ልማት አስቀድሞ የተሳሰሩት ሁለቱን ሀገራት ይበልጥ ትብብራቸውን የሚያጠናክር ነው። ማላዊ የናካላን ወደብ መጠቀሟ ከዚህ ቀደም በደቡብ አፍሪካ ደርባንና በታንዛኒያ ዳር ሰላም ወደቦች ላይ ከነበረ ጥገኝነት እንደሚያላቅቃት የሚታመን ስምነቱ ከዚህ ቀደም በተሽከርካሪ የነበረውን ትራንስፖርት ወደ ባቡር ትራንስፖርት ጭምር በመቀየር ከፍተኛ ውጪንም እንደሚያድንም ታምኖበታል። እንዲህ ያለው የአገራቱ ስምነት የባህር በር አልባ ለሆኑ ሀገራት አገራት በምሳሌነት የሚጠቀስ ነው። ቀጠናዊ ትስስርን በማጠናከር በጋራ የመልማት መርህንም ያነገበ ነው። ከ16ቱ የአፍሪካ የባህር በር አልባ አገራት ውስጥ አንዱ የሆነች ኢትዮጵያም ከ30 ዓመታት በላይ ከባህር በር ጋር ተቆራርጣ በቅርብ ርቀት የተቆለፈባት ሀገር ሆና ቆይታለች። የገቢ ወጪ ምርቷንም ለማሳለጥም በጎረቤት ሀገራት ላይ ጥገኛ ነች። ይህ የኢትዮጵያ አሁናዊ ሁኔታ በዚህ መቀጠል የማያዛልቅ መሆኑ ታምኖበት አሳለፍነው ዓመት የባህር በር ጥያቄም ወደ አደባባይ መጡ የተዳፈነ መስሎ ውስጥ ውስጡን ግን የሕዝብ ጥያቄ የነበረው ባህር በር በዲፕሎማሲያዊ መንገድ ባለቤት ለመሆን መንግስት አቋም ወስዶ እየሠራ መሆኑንም የውጭ ጉዳይ ሚኒስቴር ከሰሞኑ መግለጹ ይታወሳል። የባህር በር ፍላጎት ዘላቂና አስተማማኝ የባህር በር ፍላጎት የማግኘት ጥረቷና እንቅስቃሴዋ ዲፕሎማሲያዊ የሆነ ሰላማዊ የሆነ በሰጥቶ መቀበል መርህ ላይ መሰረት ያደረገ መሆኑን እንደ አንድ ማዕከል አድርገን የምንሰራበት ነው የሚሆነው። እንደ ማላዊ ሁሉ ኢትዮጵያን በዲፕሎማሲያዊ መንገድ የባህር በር ተጠቃሚ ለመሆን አላማ ሰንቃ ስትነሳ፣ ነገሮች ግን አልጋባልጋሉ የኢትዮጵያ ታሪካዊ ጠላቶች ይህ እሁን እንዳይሆንም ሲያብሩም ቆይት ነው የሆነና የኢትዮጵያ የባህር በር ጥያቄ በዓለም አቀፉ ማህበረሰብ ዘንድ ተቀባይነት እያገኘ መምጣቱም ዲፕሎማሲያዊ ስኬት ተደርጎ ይወሰዳል። በመጨረሻም በፍትህ ተቋማትና በፍርድ ቤቶች ላይ ለሚተዋሉ የአገልግሎት አሰጣጥ ጥራት መጓደልና የስነ ምግባር ችግሮች መፍትሄ እንዲበጅለት ተገልጋዮች ጠየቁ። የፍርድ ቤቶች የዳኝነት አገልግሎት ፍርድ ባለማዛባትና ፍትህ ባለማግደል ስራቸውን በገለልተኘት ማከናወን እንዳለባቸው ተጠቅሟል። ሰውን የሚያክል ገለው ሰውን የሚያክል ቤተሰብን ይህን ሁሉ በት ነው ስንት ነገሮችን አድርገው በአራት ዓመት በአስጠቃቂ ሁኔ የተገደሉ ሰዎች በነጻ በቃ እንደተለቀቀ ይቆጠርና፣ አይ እኔ ጠዋት ጠዋት ነው የምሰራው፣ ከሰዓት የለሁም። ስለዚህ እኔ ከሌለው ደግሞ ውሳኔ የሚሰጥ የለም። ውስጥ ለውስጥ ደግሞ ጉዳይ ገዳይ የሚባሉ አሉ። ፍርድ ቤቶች የሕግ የበላይነትን በማስከበር ረገድ ያላቸው ሚና የላቀ ስለመሆኑ ይነገራል። ከለውጥ ወዲህ በኢትዮጵያ የፍትህ ስርዓቱን ዘመናዊና ተደራሽ በማድረግ ለዜጎች ቀልጣፋ የሕግ አገልግሎት ለመስጠት በትኩረት እየተሰራ ነው። የፍርድ ቤቶች የአገልግሎት አሰጣጥ ሁኔታ ምን ይመስላል? የሚስተዋሉት ችግሮች ምንድን ናቸው? ኢቲቪ በዚህ ጉዳይ ላይ ተገልጋዮችን አነጋግሯል። ከአገልግሎት አሰጣጥ ጋር በተያያዘ ዛሬም የመልካም አስተዳደር ችግር ከሚስተዋልባቸው ተቋማት መካከል ፍርድ ቤቶች ተጠቃሽ ናቸው። አቃቢጎች በየሰዓቱ ነው የሚቀያየሩብን። እኛ ማስረጃ ተሰብስቦ ፍርድ ይሰጣል ሲባል ሌላ አቃቢግ ይቀየራል። ምንድን ነው ስንል የስራው ባህሪ ነው ይባላል እና ተመጣጣኝ ፍርድና ተመጣጣኝ ኬዙን የያዘው ሰው አስተማማኝ ነገር አርጎ ኬዙን አርጎ ጥሩ ፍርድ እንዳይፈረድ በየጊዜው ይቀያየሯቸዋል። ያሰራሩ ነው ይላሉ። እኛ ይሄ እንዴት ምን? ምክንያቱም እኛ ጠበቃ ማቆም አንችልም። ከሳሽ አቃቢ ይገኝ ይባላል። ሲጀመር ለኔ አስራ ሰባት አመት ራሱ ለሰው ልጅ ህይወት በቂ አይደለም። ይሄ ሰው የሚያጎለው ቤተሰብ የለውም የሚጎዳው ሰው የለውም። እነሱ ቤተሰብ አስተዳዳሪ ነን እንምን ጦረዋለን ልጆች አሉን ብለው ማቅለያ አረንጓዴ አሻራ ደመለገስ ብለው ቦንድ መግዛት ብለው አቅርበው፣ ይሄ ሰው የጎደለበት ይሄ ሰው የልጆቹ ቤት እኮ ተዘግቷል። ልጁ በሽተኛ ሆኗል እኮ እናቱ ቁልቁል ጫችታለችኩ ሚስቱ አንገቷ እንደ ደፋች ነችያለችሁኩ። የዚህ ሰው ጉዳት አይታይም። ስንቱ ነው የጎዳው? ወዴትኒድ ይሁን የአስራሰባት አመቱ አስር አመት ከስድስት ትት ሲባል ይሁን ብለን ተቀበል። ምንም ማድረግ ስለማይቻል እንደ ዜና እንደ ዜና እዚህ ቁጭ ባልንበት አራት አመት ቢለቋቸውስ ምንድነው እያደረጉ ያሉት? እውነት የበላይ እውነት የሚመለከት ካለ እውነት ህጉ በአግባቡ የሚተገበር ከሆነ ይህንን አይቶ ፍትህ እንዲለን ነው እኛ የምንፈልገው። በፍትህ ተቋማት የለውጥ ማሻሻያ ፍኖተ ካርታ ተቀርጾ ወደ ተግባር ከተገባ አመታት የተቆጠሩ ቢሆንም ፍርድ ቤቶች ያለ አድሎ በእኩልነት ፍትህን ባለማጓደል ስራቸውን በገለልተኝነት እያከናወኑ አይደለም ሲሉ ተገልጋዮች ይተቻሉ። ለልጆች ትኩረት ከመስጠት ይልቅ ንብረት ላይ ትኩረት ሲያደርጉ ታያለህ። ለምሳሌ የምትሰጣቸው መረጃዎችን አይያዙልህም። እያዙል የሚትላቸው ጭብጦ የተጽፈው አታገኝም እነሱ የአንድ ምስክር ቃል ሁለት አይነት ነገር ሁለት ተቃራኒ አድርጎ መመዝገብ ታያለ። ያልተሰራን ነገር ተሰርቷል ተብሎ ውሳኔ ተሰጥቶ ነው። አሁን ይኔ ትልቁ ችግር ከዳኛ ጭብጣ መዘጋገብ ጀምሮ ዳኛ ግራቀኛ ያሉ ወገኖችን እኩል ከማየት ጀምሮ ድክመታል። በቃ ድክመታል። በየደረጃው ሲሄድ ይህን ያጋጠመ በየደረጃው ሲሄድ ከዛ ውስጥ ለውስጥ ደግሞ ጉዳይ ገዳይ የሚባሉ አሉ። በዙሪያው በፍርድ ቤቶች ዙሪያ ጉዳይ ገዳይ ደግሞ የሚባሉ ደግሞ ሌላ ላይኖች አሉ። በዛ ያዋክበዋል። እንዲህ ነው እየሆነ ያለው። ምንድን ነው ይሄ ነገር? ማን ነው ያንን የሚያጠራው? ፋይል ጠፋ ይባላል። ዶክሜንት ይጠፋል። ያየያዝከው ያዝከው ዶክሜንት ይህን ይህን ስትል ያ ዶክሜንት የለም ይጠፍቷል ይባላል። ፋይል ጠፋ ይባላል። እና በጣም ብዙ ከፍተኛ ችግሮች ነው ያሉት። እና እኔ ምለው አሁን ባለበት መንግስትና ሕዝብን የሚያጣሉ ሰዎች በከፍተኛ ሁኔታ ያሉበት ቦታ ነው ይመስለኝ። ፍትህ ከሌለ መንግስት የለም እያለ ነው የሚኖረው ማለት ነው። ያ እንዲኖር የሚሰሩ ይመስለኛል። አሁን ዳኛ ተብለው ተቀምጠው ምን ተብለው በስልጣናቸውን ያላግባብ መጠቀም፣ ያላግባብ በቀጠሮ ሰው ማጉላላት፣ የሰው ፍትህ ማዛባት፣ ሚዛናዊ ያለመሆን። እሺ ውሳኔ ስጡን አይ እኔ ጠዋት ጠዋት ነው የምሰራው ከሰዓት የለሁም። ስለዚህ እኔ ከሌለው ደግሞ ውሳኔ የሚሰጥ የለም። ለሙስና የሚያመቹ ብልሹ አሰራሮች፣ የስነ ምግባር ጉድለት እንዲሁም የአገልግሎት አሰጣጥ ጥራት መጓደል በፍትህ ስርዓቱ የሚስተዋሉ ተግዳሮቶች ናቸው። እኔ መንግስት ይፍረደኝ ሰባት ሺህ ብር ጨርሽ ነው ያስመጣሁት። የትራንስፖርት የፖሊስ አጃቢ ፖሊስ ለአጃቢ ለሚያጅበው ለፖሊሶች ለምናምን ተብሎ ሰባት ሺህ ብር ነው የላኩለት። ያውሉ ሁሉ ለፍቼ ያ ደክሜ እዚህ ምንም ውጤት አላገኝም ውጤትም የሚያገኘት የለም ገና ሶስት አመት ታስሮ ገና አሁን አራት አመት ይቀረዋል ማለት ነው ሰበር ሰባት አመት ነው ውሳኔ የሰጠኝ ዛሬ ማለት ነው በሀያ ሰባት ነው የተቀጠርኩ ተነስች መጣው የብስ መጣ ምስኑም አላገኘውም ተነስች ወደ ቤት ሲሄድ ነው እናንተ ነው ያገኘውት እንግዲህ እኔ መንግስት ይፍረደኝ፣ እኔ ብዙ ፈተና እቺ ያሳደግኩት ልጄ ነው። አላህ ይፍረደኝ፣ እኔ ምንም ማድረግ አልችልም። ይህን ውሳኔ የሰጡኝ ዛሬ በዚህ ነው የወጣሁት። ቀጠሮ መመላለስ ነበረው፣ ቀበጣው በሳምንት ሳምንት ነው መመላለሰው የነበረው። ፍትህ ለሰላም ለዘላቂ ልማትና ለዲሞክራሲ ስርዓት ግንባታ ሚናው የጎላ በመሆኑ የመልካም አስተዳደር ችግሮች እና ብልሹ አሰራሮች በጊዜ መፍትሄ እንዲያገኙ መንግስት በትኩረት ሊሰራባቸው ይገባል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።